ነ እንዳልሆነ ስለተገነዘበው ከቃሊቲ ማረሚያ ቤት ሰርፕራይዝ አድርጋ በዘፈን ያስለቀሰችው የቀድሞ ድምፃዊት ህይወት በፈተና የተሞላች ነች። ያሬድ ነጉ እንደ ወትሮ ሳይሆን በአዲስ መልኩ ወደ ቃሊቲ ማረሚያ ቤት ኮንሰርት ለማድረግና በርካታ እስረኞችን ለማስደሰት በዚች ቀን እንኳን ይደሰቱ በማለት ከማሰቡ የተነሳ በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ ቃሊቲ ማረሚያ ቤት በመውረድ ኮንሰርት ለማድረግ ወደዛ በማቅናት እስከ ሶስት ሰንጋበሬ በማረድ ትንሣኤ በዓልን ከነሱ ጋር ለማክበር ኮንሰርቱንም በዛው ለማዘጋጀት ነበር ያቀናው። ኮንሰርቱን ልክ አዘጋጅቶ ዘፈን ከጀመረ በኋላ ልክ በመሃሉ አንዲት ሴት ወደ መድረክ ወጥታ በሚገርም መረዋዎቿ ልጇን አዝላ መታ መድረክ ላይ መዝፈን ጀመረች። ከዛም ልጇን ፕሮግራሙ ታዳሚዎች ካቀበለች በኋላ ዘፈኑን ቀጠለች። በጣም የሚገርመው ለካስ ከዚህ በፊት የነበረችው ድምፃዊት ፍሬህይወት ነበረች። በአሁን ሰዓት በቃሊቲ ማረሚያ ቤት እስር ላይ እንደምትገኝ የወጡት መረጃዎች ያሳያሉ። ያሬድ ነጉ በጣም እንደተሰማውና እንዳዘነ ጭምርም የወጡት መረጃዎች ያሳያሉ። ህይወት እንዲህ ነች። በምን ምክንያት እንደታሰረች እስካሁን ድረስ የደረሰን መረጃ ባይኖረንም ግን እስር ላይ እንደምትገኝ ጭምርም ከሚዲያም እንደጠፋች ጭምርም ነው። ምክንያቱም በሚገርም ዘፈኖቿ ከዚህ በፊት አሁንም እንዳደመጣችሁት የሚገርም ብቃት እንዳላትና የመድረክ ችሎታዋ እንኳን ልዩ እንደሆነ ጭምርም ቃላት የማይወጣላት ብቃት እንደሆነ ጭምርም በርካቶቹ ስለ እሷ ብቃት ስገልጹም ነበር። እጅግ አሳዛኝ ቀን ወጥቶላት ከእስር ቤት ከወጣች በኋላ በርካቶቹ በመልካም ወይም በደስታ ቀኗ ከጎኗ መሆን እየፈለጉ ነው። አጠቃላይ የወጡት መረጃዎችን በማስመልከት ያሬድ ነጉ ከእስር ቤት ሰርፕራይዝ መደረጉ በርካቶችን እያነጋገሩ ካሉት መረጃዎች ነው። ለእናንተ ይዤላችሁ መጣሁት። ሚኪታቦንም ፎን ሳብስክራይብ በማድረግ ወቅታዊና ጫጭር መረጃ አግኙ። ሰላም ቆዩልኝ።